ሰላም አለይኩም ወራህመቱላሂ ወበረካቱ። ዛሬም በሌላ ታሪክ ተመልሰናል። በዛሬው ታሪካችን የአጁጅና ማዕጁጅ ግዙፍ ፍጥረቶችና አስፈሪ መጨረሻቸውን እናያለን። ቪዲዮውንም ላይክ፣ ሼር፣ ሰብስክራይብ እያደርጋችሁ እስከ መጨረሻው ተከታተሉን። በታሪክ ውስጥ እጅግ በጣም የሚፈሩ ጎሳዎች ናቸው። እጅግ በጣም ጨካኝ ከመሆናቸው የተነሳ በመጨረሻ ሲፈቱ እንኳን የማይቆሙ ህዝቦች ናቸው። በምድር ላይ ምንም ነገር ሊቋቋሟቸው አይችልም። እጅግ በጣም ብዙ ሰራዊት ከመሆናቸው የተነሳ ወንዞች እንኳን አንድ ጠብታ እስኪቀራቸው ድረስ ሙሉ በሙሉ ይጠጧቸዋል። በመንገዳቸው ላይ ያገኙትን ህይወት ያለውን ነገር ሁሉ ይበላሉ። ሲዘምቱም እንደ ሽብር ጎርፍ ከእያንዳንዱ ኮረብታ ወደ ሌላኛው ይፈሳሉ። ከመጨረሻው ሰዓት በፊት የሰው ልጅ እጅግ በጣም ጠንካራ ልቦች እንኳን ይንቀጠቀጣሉ። በምድር ላይ ከባድ ፈተና ይመጣል። ደጃል፣ አንድ አይን ያለው አታላይ፣ እኔ ጌታችሁ ነኝም ይላል። ሰማይ ዝናብ እንዲያዘንብ ያዛታል፣ እሷም ታዘዘዋለች። ምድር ሰብል እንድታበቅል ያዛታል፣ እሷም ታበቅልለታለች። በእምነታቸው ደካማ የሆኑት ወጥመዱ ውስጥ ይወድቃሉ። አሕዛቦችም ይሰግዱለታል። ከጎኑም ሰራዊቶችን ይዞ ይሄዳል። በምድር ላይ ሙስናን ያስፋፋል። በሚቃወሙትም ላይ ከሰማይ ሳት ያመጣባቸዋል። አማኞች በተራሮችና በዋሻዎች ውስጥ ለመደበቅም ይሮጣሉ። እያንዳንዱ ቀን የዓመትም ያህል ይረዝማል። እያንዳንዱ ሌሊትም እንደ ቅዠት ይሆናል። ዓለም ህያው ጀሃንም ትሆናለች። ረሃብ፣ ፍርሃትና ጨለማም ይስፋፋል። አማኞች ጌታዬ ሆይ፣ ይህን ፈተና መቼ ነው የሚያበቃው? እያሉም ይጮኋሉ። ሰማዩም ይሰነጠቃል፣ ብርሃን ይወርዳል። ነብዩላህ ኢሳም ከሰማይ ይወርዳል። እጆቹ በመላኢካዎች ክንፎች ላይ ያርፋሉ። እስትንፋሱም በእውነት የተሞላ ነው። ማጭበርበርንም ለዘላለም ያቆማል። ሰላም ወደ ምድር ይመለሳል። ህዝቡ እንደገና ይተነፍሳል። ልጆች ይስቃሉ፣ ወፎች ይዘምራሉ። አማኞችም አልሐምዱሊላህ ታላቅ ፈተና አብቅቷል ይላሉ። ነገር ግን ይህ ሰላም አይዘልቀም። ሰዎች ዓለም ደህንነቱ የተጠበቀ ነው ብለው ሲያስቡ እንግዳ የሆኑ ድምጾች ከመሬት በታች ያስተጋባሉ። አለቶች ይሰነጠቃሉ፣ ተራሮች ይንቀጠቀጣሉ፣ ባህሮች ይፈላሉ። ከምድር በታች ከማይታወቁ ቦታዎች ይነሳሉ። ቁርአንና ሐዲሶች ብቻ እውነተኛውን ፍንጭ ይሰጡናል። እነሱ እንደኛ አይደሉም። ሰውነታቸው ኃያል ነው፣ ተፈጥሯቸው ጨካኝ አይኖቻቸው እንደነደደ ከሰል ቀይ ያበራሉ። ጥርሶቻቸው እንደ ምላጭ ስለታም ናቸው፣ እጆቻቸው እንደ ጥፍር ሹሎች ናቸው። በመንገዳቸው ላይ ያለውን ማንኛውንም ነገር ያወድማሉ። የሚያገኙትንም ህይወት ያለውን ነገር በሙሉ ይበላሉ። ሙሉ ሀይቆች በጥማቸው ይደርቃሉ። ሙሉ ደኖች በረሃብ ይጠፋሉ። አንድ ታሪክ እንደሚለው ከእያንዳንዱ የያእጁጅና የማዕጁጅ ፍጥረቶች አንድ ሺ ልጆች ይወለዳሉ ይላል። አንዳንድ ምሁራን የኑህ ልጅ የያፊት ዘሮች ናቸው ይላል። ሌሎች ደግሞ የሩቅ ምስራቅ የዱር ነገዶች ናቸው ይላሉ። ሌሎቹ ደግሞ ከሙስና በላይ የሆኑ የሰው ልጆች ናቸውም ይላሉ። ለጥፋት የተፈጠሩም ነበሩ። አላህ የተሻለውን ያውቃል ነገር ግን ሰዎች አንድ እርግጠኛ የሆኑበት ነገር ነበር ሲመጡ በምድር ላይ ያለ ማንኛውም ሰራዊት ሊያቆማቸው እንደማይችል ያውቁ ነበር ከብዙ ዓመታት በፊት ዙልቀርናይን የተባለ ንጉሥ በጉዞ ወቅት እያለ በፍርሃት የሚኖሩ ሰዎች አጋጠሙት ከወደ እሱ ጋር በመምጣትም ያ ዙልቀርናይን ሆይ በምድር ላይ ታላቅ ጥፋት የሚያመጣ ነገድ አለ የአጁጅና ማጁጅ ቤቶቻችንን እያፈረሱ ህዝቦቻችንን እየገደሉብን ስለሆነ በእኛና በእነሱ መካከል አጥር ስራ አልን ሲሉን ጠየቁት። ዙልቀርናይንም ጥያቄያቸውን ተቀብሎ እስከ ዘመናችን ፍጻሜ ድረስ የሚያስተጋባ ስራን ጀመረ። ብረትና መዳቦችን እንዲያቀልጡና ለግንቡ የሚሆኑ ድንጋዮች ላይ በላያቸው እያነባበሩ እንዲያስቀምጡም ትዕዛዝ ሰጠ። ሰማይን የሚነካ የሚመስል ግዙፍ ግድግዳም ሰራ። ክፍተቶችንም በቀለጠ ብረትና መዳቦች ሞላቸው። በመጨረሻ እንዲህ ሲል አወጀ፣ ይህ ከጌታ የተገኘ ምህረት ነው። ነገር ግን አላህ ቃል ሲመጣ መሬት ላይ ያልፋሉ። የጌታይም ቃል እውነት ነውም አላቸው። የያጁጅና ማጁጅ ህዝቦች ተይዘው ተደብቀው በእስር ዘመናቸው እየተባዙ እየጠበቁ ነበር። ነገር ግን ተስፋ አልቆረጡም። በየቀኑ ግንቡን ይቀረቅራሉ፣ በጥልቀትም ይቆፍራሉ። ሁሌ በመሸ ቁጥርም መሪያቸው አቁሙ፣ ለዛሬ በቃናል፣ ነገን ቀጥላለን ይላቸዋል። አላህን እነሱ ለመክፈት ሞክረው የተውትን ግን ከበፊት የበለጠ ጠንካራ ያደርገዋል አንድ ቀን መሪው ተናግሮት የማያውቀውን ቃል ይጨምራል ነገ ኢንሻአላህ እንቀጥላለን የሚል ሲመለሱም ግድግዳው እንደ ተውት ይቆያል በዚያን ቀን መልሰውም ይሰብራሉ አለምም ዳግመኛ እንደነበረችው አትሆንም እንቅፋት የሆነባቸውን ግንብ ሲወድቅ እንደ ጎርፍ ከእያንዳንድ ኮረብታ ይፈሳሉ ሰላም በእሳቸው ላይ ይሁንና ነቢዩም የጢባሪዮስን ሐይቅ እስኪደርቅ ድረስ እንደሚጠጡ ተናግረዋል የመጀመሪያው ቡድን ሲያልፍ ሁሉንም ውሃ ይጠጡታል። ሁለተኛው ቡድን ሲመጣ እዚህ ውሃ አልነበረም እንዲም ይላሉ። በምድር ላይም ይንከራተታሉ። ከተሞች ይፈርሳሉ፣ ጎሳዎች ይጠፋሉ። የሰው ልጅ ከዚህ በፊት ከታየው ሁሉ በላይ ጥፋትም ያጋጥመዋል። ነብዩላህ ዒሳም አማኞቹን ወደ ተራራ ሂደው እንዲጠለሉና እንዳይዋጓቸው ይነግሯቸዋል። የአላህንም ውሳኔ እንዲጠብቁ ይነግሯቸዋል። አማኞች ተራራውን ይወጣሉ፣ ያእጁጅና ማእጁጅ ምድርን ሲበሉ በፍርሃትና በረሃብ ይደበቃሉ። ያጁጅና ማጁጅ በዙሪያቸው የቀረ ሰው እንደሌለ ሲያዩ መላውን ዓለም እንዳጠፉም ያስባሉ። በትዕቢት ምድርን አሸንፈናል ይላሉ። ቀጥለውም አሁን ደግሞ ሰማይ እናሸንፍ በማለትም ወደ ሰማይ ቀስቶችን መወርወር ጀመሩ። አላህም ለትዕቢታቸው ፈተና የወረውሯቸውን ቀስቶች እንደሚየነከረ መለሰላቸው። እነሱም ሰማያትን እንኳን መጉዳት እንደቻሉ በማሰብ ይስቃሉ። ነገር ግን ፍጻሜያቸው ቀርቦ ነበር። ነቢዩላህ ዒሳ አለይሂ ሰላምና ምዕመናን ያ ረብ ከዚህ ፈተና አድነን ባሪያዎችን አንተ ጠብቀን በማለትም እጆቻቸውን ለልመና ወደ አላህ፣ እነሱ አላሁ ስብሓነ ወተዓላ ምላሽ ሰጣቸው። በያእጁጅና ማእጁጅ አንገት ላይ ትሎች መውጣት ይጀምራሉ። በሽታውም ይሰራጫል። ሁሉም በአንድ ሌሊት ሞተው አለቁ። በቢሊዮን የሚቆጠሩ አስክሬናቸው ምድርን ማፈናፈኛ ያሳጣታል። ሽታው አየሩን ይበክለዋል። ነቢዩላህ ኢሳ አለይሂ ሰላም ድጋሚ አላህን ለመነው። አላህም እንደ ግመል ትልልቅ አንገት ያላቸውን ወፎች ይልክላቸዋል። ሬሳዎቹን እያነሱ ወደ ባህር ጥልቅ ወረወሯቸው። ዝናብም ምድርን እንደ ብርጭቆ እስክታበራ ድረስ አጸዳት። ዓለም እንደገና ታብባለች። ፍራፍሬዎች በብዛት ይበቅላሉ። አንድ ሮማን የሰዎችን ቡድን ይመግባል። ቅርፊቱም ጥላ እንዲኖራቸው በቂ ይሆናል። ወተት በበረከት ይፈሳል። አንድ ፍየል አንድ ጎሳ ሙሉን ይመግባል። አማኞች በነብዩላህ ኢሳ ዘመን በሰላም ይኖራሉ። ነገር ግን ሰዓቱ እንደቀረበ ያውቃሉ። የያጁጅና የማጁጅ መፈታት ከመጨረሻዎቹ ታላላቅ ምልክቶች አንዱ ነው እና ከእነሱ በኋላ መለከት ከመነፋቱ በፊት ጥቂት ብቻ ይቀራሉ። ታዲያ ከታሪካችን ምን እንማራለን? ኃይል የአላህ ብቻ ነው። የአላህ ውሳኔ ሲመጣ ምንም ግድግዳ፣ ቴክኖሎጂ፣ ሰራዊት ሊጠብቀን እንደማንችል ና የሰዓቱ ምልክቶች ተረት እንዳልሆኑ እነዚህ ተስፋዎች ለመገለጥ የሚጠብቁ ተስፋዎች ናቸው። ነቢዩ ሰለላሁ አለይሂ ወሰለም በያጁጅና ማጁጅ ሰራዊት ምክንያት ለአረቦች ወየውላችሁ ብለዋል። በጣቶቹም ትንሽ ክብን ፈጠሩ። ያ ጉድጓድ ከ1400 ዓመታት በፊት ከታየ ዛሬ ምን ያህል ቅርብ ነን? የመጨረሻዎቹ ምልክቶች ከመገለጣቸው በፊት ወደ አላህ እንመለስ፣ ምክንያቱም ያጁጅና ማጁጅ ሲመጡ ምንም አይነት ኃይል አያድነንም። ዛሬ ምንሰራው ኸይር ስራና እምነት ብቻ ቢሆን እንጂ የዛሬው ታሪካችን ይህን ይመስል ነበር። ቪዲዮ ከተመቻችሁ ለወዳይ ዘሞዶቻችሁ ሼር እያደረጋችሁ ቀጣይ በሌላ ታሪክ እስክንገናኝ ሰብስክራይብ ያላረጋችሁ ሰብስክራይብ እያረጋችሁ ጠብቁን። አሰላሙ አለይኩም ወራህመቱላ ወበረካቱሁ።